ሰላም ሰላም ሰላም የዩቱብ ቻናል ተከታታዮች እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ሰላም ለእናንተ ይሁን። እንግዲህ ዛሬ ደግሞ በሀገራችን በጎንደርኛ ባህል ልብሱ

በጣም ተውቤ ውብ ሁኜ መጥቻለሁ። በጣም ቆንጆ መሰንቆ ይያለው እዚ ጋር እንግዲህ እዚ ጋር እንደምታዩት የቅድስት ሀገር የእስራኤል ባንዲራ ነው ማለት ነው፣ ይሄ እዚህ ጋር ያለው እንግዲህ ይሄን በትእዛዝ ነው የሰራሁት። እንደዚህ አይነት መጋንዳ ቤት ያለው እዚጋ በጣም ቆንጆ አድርጌ ሰርቻለሁ። ይሄን የሚያዘዙት እስራኤል ሀገር የሚኖሩ ደንበኞች ናቸው ማለት ነው። እንግዲህ ይሄን መሰንቆ እንደምታዩት በጣም ውብ ነው።

ከዚህ በኋላ ደግሞ ስለ አሰራርና ስለ ድምጹ እንዴት እንዴት እንደሆነ አሳያችኋለሁ ማለት ነው። እዚህ ጋር እንደምታዩት እንግዲህ ባንዲራውንና እዚህ ጋር ያለው መጋንዳ ቤጡን ወይም ኮከቡን ቆንጆ አድርጌ ለማውጣት ነው የሞከርኩት። እንግዲህ ሞክሬዋለሁ፣ አሪፍ ነው ብዬ አስባለሁኝ። እዚህ ጋር ሰማያዊ ያለ ነጭ አለ። እዚህ ጋርም ሰማያዊ ያለ መሀል ላይ

ነጭዋ አለ ማለት ነው። እዚህ ጋም ባንዲራውን ላይ ያለውን አስቀምጫዋለ ማለት ነው። ይሄ እዚህ ጋ ደግሞ ቅርጹን ራሱን አስቀምጫዋል ማለት ነው። በጣም እንደምትወዱት ተስፋ አደርጋለሁ። እንግዲህ ይህን ታዝዬ ነው የሰራሁት ማለት ነው። እስራኤል ሀገር ያላችሁ ውድ ኢትዮጵያውያን የሀገሬ ልጆች ሰላም ለእናንተ ይሁን እያልኩኝ እንደዚህ አይነት ቆንጆ ቆንጆ መሰንቆዎችን እንግዲህ እየሰራው ቀጥታ ወደ እስራኤል ሀገር እንደዚሁም አሜሪካ ላላችሁ በየቦታው ላላችሁ

እልክላቸዋለሁ ማለት ነው። ውድ ተመልካቾች እና ደንበኞቼ፣ ድምፁን ደግሞ ከዚህ ቀጥሎ እናያለን ማለት ነው።

ውድ ተመልካቾች፣ እንግዲህ እንደዚህ አይነት መገንዳ ቢጤ አድርጌ በቆንጆ ውብ አድርጌ የሠራሁትን በእስራኤል ሀገር ባንዲራ

እንግዲህ ውድ ተመልካቾቼ እንደዚህ አይነት መሰንቆዎችን ስትፈልጉ ስር ላይ ባለው ስልክ እየደወላችሁ እስካላችሁበትና እስከ ቤታችሁ ድረስ በታማኝነትና በጥራት እልክላችኋለሁ። ስለ ተከታተላችሁኝ አመሰግናለሁ። ቀጣይ ደግሞ የዋሽንት ትምህርቶች፣ የመሰንቆ ትምህርቶች አሉ። እንግዲህ በታማኝነትና በጥራት እንደምሰራ ይታወቃል። ስር ላይ ባለው ስልክ እየደወላችሁ እዘዙ፣ አበረታቱኝ፣ ላይክ አድርጉ፣ ኮሜንት አድርጉ። ስለ ተከታተላችሁኝ አመሰግናለሁ።